አረ፣ ወይኔ ነው ጉዴ። ዘንድሮ ሰው እንደ ወዴት ወዴት እያሰበ ነው ያለው? ቤተሰቦች ወዴት ወዴት አካሄድ። ብራዘር ሆ እንዴት እንዴት ነው የምታስበው? ግን እኔ እኮ ግርም ነው የምትለኝ። የምር ነው ኤፍሬም፣ እንግዲ ማለት እንዴት ነው የምታወራው? ማለት አብርሽ ያረጋው ነገር ልክ ነው ያልክ ነው። እንደ ብራዘር አንቴ እኮ ከዚህ በፊት እንደዛ አይነት ቃላት አይደለም እኮ የምታወራው። የሆኔ ቃላቲክ ደስ እያለኝ አይደለም እኔ ማለት ነው። ወዮ ወዮ፣ ሰው በቃ ተበላሽቶ ቀራ ቴ እኔ እኮ ግራ ገባኝ እግዚአብሔርን ግራ ስለገባኝ ዝም ያልኩት ማለት ነው። ሰላም ሰላም ውድና የተከበራችሁ ውድ ቻናል የቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝና ዛሬ ኤፍሬምም የሆነ እያወራው ነገር እኔ አንዳንድ ሀሳብ ሰጣለሁ እና እና አብርሽም በአንድ ነው ያመጣሁት ማለት ነው። ሁለቱም ማለት ነው ገባችሁ? እኔ እኮ ገርሞኛል። እኔ ኤፍሬም የሚያወረው ነገር ኤፍሬም እንደ እሱ ያረገው ነገር ልክ ነው እያልክ ነው? ወይም አሳቡን እሱ ወንድም ስለሆነ ለወንድም ለወንድምክ እየደገፍክ ነው ማለት ነው እንዲ፣ አብርሽ እንዴት ነው? አሁን እኮ ሚስት ናት በዛ ልጅ ተሸክማለች ሆዷ ላይ። እሷ ቲቶ ሌላ ሴት ጋር ሄዶ በየወሩ ወሩ ሴቱን ተቀያይሮ ነው የሚያመጣው፣ በየወሩ በየወሩ ሁሉ ማለት ነው። ሹ አዳ እንደ ወንድሚክ የሚያደረገው ነገር ልክ ነው እያልክ ነው አንተ? ነገ ትጠየቃለ እኮ ሁነቱን አወራ እንዴ ሁነት ማወራት ሁነት ላይ ማቆም ነው ያለብክ። ነገ እኮ እንን ጠየቃለ። ማንም ጣልቃ ገብቶ ይሄን ለምን አራክ ብሎ የማይጠይቅበት ቦታ ብቻው ማለት ነው። የምርነ ነው እንጠየቃለን። ሶ ስለዚህ ዛሬ ሁነቱን ሁነቱን መናገር አለበ። በዚያው ድራማ ነው፣ ድራማ እየሰራችሁ ነው። ግን ለምን አስተዲ ድራማ አይሆንም እንዴ? እኔ እኮ ግርም ነው የምትለኝ። ኦሌ ማለት አብሬሽ ምትሄደው መንገድ ይሄ የሚታደረጉ ነገሮች ሊከለል ተመለስ አላልክም። እንደ ምስኪን ስለሆነ አቤል ላይ ማቴ አቤል እኔ እኔ አንተ አወራሪ ከስተካከለ እንዴት ነው ማለት ሰሞኑን እንዴት ነው ሚዳ ተባጥ ቢጦት በቃ አላቅም እንጃ መስማሩን አጣውኩ ሁሉም ሰው ማለት ነው። እንዴት ነው ግን ነገሩ እንዴ? ሰሞኑን እዚህ ሚዳ ላይ የገባ ነገር አለ እንዴ? በዛ ላይ ዩቲዩብ ላይ የመረ ነው የምላችሁት። ሁሉም ሰው አወራራችሁ ሁሉም እኮ በቃ የተበላሻ ማለት ነው። የተበላሻ የተመናጨቀ ነገር ነው የሚታወሩት እንዴ አወራራቸው ለምንድን ነው የማታስተካክሉ? ምን ለምንድን ነው የማታስተካክሉ? አንዴ ደግሞ አብሬሽ ያደረገው ነገር ልክ ነው፣ ትክክል ነው እያልክ ነው። በጣም የምር በጣም የሚገርም ነገር ነው። እግዚአብሔርን እንደዚህ አይነት ነገር ማለት አላቅም። ምንድን ነው የታገለ ደገፈ ይቻልከው ምን አይቴ ነው እሷን አረግዟት ቤት ላይ አስቀምጧት፣ በዛ ላይ አብረን እንሄዳለን፣ አብረን እናወራለን ያለው ነገር ብሎ እና ሁሉም ነገር አስተካክሎ ብቻውን ሄዶ ያገኘው ምክንያቱ ምንድን ነው? ለምን እንደዛ አላልክም? ለምን አብረን እናገኛታለን ብለ እንዴት ሩታን ቴቴ ብቻና አገኘክ ብለ ለምን አላወራህም? አባት ወንድምም ቢሆን ይወልክ የሆነ እውነቱን አውራ፣ እውነቱን ተናገር። እሺ እውነቱን መናገር አለብህ። እውነቱን መደበቅ የለብህም። ተረዳኸኝ እንዴ? አካሄድ ይምረኑልክ አይደለም እና አቤል እኮ አቤል አሁን ሩታ አብሪሽ ማለም ያሎ ለሩታ አሁን የሆነ የማይሆን ነገር እንዳይደርስ የሆነ ነገር እንዳታደርግ እኮ እየጠነቀቀና ሩታ ጋብሮ ያሎ አቤል ነው። አቤል ደግሞ ምስኪን ስለሆነ አንተ ሲሷጋ ሲሷጋ ማለት እማጮና እኝኝኝ ማለት የለብህም እንደ ቤተሰቦች። በነገራችን ላይ ያወራው የሆነ ልብስ ማሽን ድምጽ አለና ማላ ይገባ ነው ያለው። አዚ ይቅርታ እና በጣም በጣም ነው የገረመኝ። እውነት ነው የምላችሁት። እንዴት ነው ሰው እንዴት እንዴት ነው የሚያስበው? እንዴ አብርሽ ያረገው ነገር ትክክል ነው እንዴ? እንዴት ነው አንድ ወር ደግሞ ሌላ ሴት ነው የምትመጣው? አንደኛ ወር ደግሞ ሌላ ሴት ነው እንዴ? ይሄ ወር ካለፈ ደግሞ ሌላ ሴት። አሁንማ አብርሽ የምር ልጅ አለ ብላ የምትመጣለች አንድ ሴት ማለት ነው። እውነት ይሄ ነው የገረመኝ ነ እንኳን መጣች እንኳን በጤፊ ማለት ነው። አይገርምህም? እንኳን እንዶም ማለት ነው። ያ ማለት እንዴ እንዴ እንዴት እንዴት ነው የምታውራው? ለምሳሌ በቃ ከዚህ በኋላ ለማን እንድትሆን አትችልም። ለባህል ክብር፣ ለባል ክብር፣ ለባህልሽ ወይ ማለት እንትን ክብር ስጣት ማለት ክብር ስጪ። እንዴት ነው ባልሽ አይደለም ወይ ነው እያልክ ያለ ማለት ነው። ተረዳህኝ? እሱ ልክ ነው። ለባል ክብር መሰጣት አለብን። እንዴት ነው ክብር የምትሰጠው? በጣም የሚያናድድ ነገር ነው እኮ ይሄ። አሁን አንድ እኔ ወይ ባሌ አንድ ነገር አብረን እናደርጋለን የሆነ ቦታ አብረን እንሄዳለን ብሎ ወይም መሄድም ይቅር፣ የሆነ አንድ ነገር አብረን እናደርጋለን ብሎ እሱን ብቻ ሄዶ ቢያደርግ እኔ እሱን ይሁን የሆነ ነገር ያለ ነው መሰለኝ። የሆነ የሚሄድበት ቦታ ላይ እኔ ሳላይ እኔ ሳልደርስ ማስተካከል ወይም ፈልጎ ነው ማለት ነው ተረዳኸኝ። እንዴት ነው እሱ ሄዶ አልገባኝም እንዴ? አራ አራ አንተ እንኳን እስቲ እውነቱን አወሩ እንጂ እውነቱን አወሩ እንዴ። ለምንድን ድን እውነት ማናወራ እውነት አወርቴ ለምን ድን ነው ለናየ መልካሙን ለምን ድን ነው ማናስቀምጠው ነው እኮ ልገባኝ ያልቻለው ነገር፣ ግራ ገባኝ። እንዴ አንተ ኤፍሬም፣ በጣም በጣም የሚገርም ነገር ነው። በጣም የሚያስጠላ ቃላት ነው የተጠቀምከው፣ ይማለ የተጠቀምከው ማለት ነው። ተረዳኸኝ እንደዚህ አይነት ቃላት ማውራት የለብህም። እንደዛ እንደዛ አይደለም የሚባል ነገር ማለት እንደዛ አይደለም ማለት አሁን የሩታም የአብርሽም ማልገብተ የሩታም ይሄ የሩታ ወንድም ነኝ፣ የብርሽ ወንድም ነኝ እያልክ እንደዚህ አይነት ነገር ማባባስና ማቃጠል አታቃጥር፣ ሁነቱን ተናገር። እንደ አብርሽ ያረጎ ያለው ነገር እንኳን በጣም ሊከ አይደለም። እና አሁን እዚህ ጋር ደሞ ስለ ነፂና ስለ ጽግ ማለት ጽግ እያልኩ ነኝ

ለሩታ የሆነ አላቅም፣ ሬስፔክት የለም አላቅም። እንዲዛ ነው እያሰኳለትኝ። እንዴት እንዴት ነው የምታስበው? እንደ ሚስቴክ ናት እኮ ለነገ የልጆች እናት ናት። ወይነ አረ አወራራቸው አስተካክሉ በእግዚአብሔር በዛ ላይ አወራር ሳይሆን ያንተ አወራር አይደለም። ይች ደግሞ የውሻት ነገር ይዛ እያለች ከሩታ ጋር ለማውራት አጥማጥ የማንቺ በነገራችን ላይ እና አሪፈሽ ቁጭ በይ ይሻል ይሻል። ወይኔ ከርባና ወላክሎ ሃይድ ሀያ ወይ እንደ ቤተሰቦች እዚም ሄድኩ ነው እዚም ነገር ማለት ነው። እንዴት ነው? እስቲ በዛ ላይ ደግሞ ሁነት የሚያወራ ሁነት የሚያወራ ሰው በነገራችን ላይ ማን ነው? ሜዳ ላይ ሁነቱ የሚያወራ ሰው ማንም የለም። ግን በጣም ትገርሙኛላችሁ፣ አብርሽ እንኳን አናተ በጣም ነው የምትገርመው ማለት ነው። እንዴ ለሩታ እስቲ አንተ ክብር ስጣት፣ እንዴ ክብር ስጣት እንጂ። እንዴ ባይ ጊዜ ሴት ይዜ መተ ሩታን ዝቅ ማረግ የለበህም። ክብሪክም ደግሞ ዝቅ ማረግ የለበህም። አንተ እናንተ አንተ ብር ብቻ ነው እንደምታዩት። ክብሩ ኮ ከብሪ በላይ ነው እኮ ከብር በላይ ነው። ክብር ማለት ነው። ክብራችን ጠብቁ እንጂ ዛሬ ብር የወላችሁ ጠግበን አዲ በቃን አንልም። ነገር ግን ክብር ማለት ነው። ባየ ቦታ ደስ ሲሚ ሲማችን እንዲጠላም የሚያደርገው ክብር ካለ ነው። ክብር ካለ ምንም የለም ማለት ነው። አባት ክብሪክን ጠብቅ እንደ ዛሬ የምትሰረው ዶላር አስበ ከሆነ ክብሪክን ዝቅ ማረግ የለብህም። እንዴት ነው ክብሪክ? አሁን ሁሉ ነገር ዝቅ አርጋ አንጋቱን ዳፍቴ ስራ የምትሰራው ለዶላር ብቻ ነው እንደምታስበው ብራዘር እንዴት ነው? ወዴት ወይ በላቸው። አረ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሩታ ዛሬ እንኳን በጥፊ በያት። ለምንድን ነው በጥፊ ብትይ በጣም ደስ ይለኝ ነበር። እቺ ልጅ ማለት ነው እንዴት እንዴት አስጠላችኝ ማለት ነው። አቀፈፈችን አንቺ ከህይወት ውጪ በናሽ፣ ምን አይነት ቀፋፋናት፣ በእግዚአብሔር። አረ ሴቶች እስቲ አትዘላዘሉ፣ በየቦታ ሁሉ እስቲ ክብራችሁን ጠብቁ እንዴ ሚስት ያላት ወንድ ነው እንደ ያማራችሁት ለማገባት ምንድን ነው ወንድ ምድር አይደለም እንዴ እቺ ምን ትመስላለች ኮታቱላ ማለት ነው ምድር አሽቃባጭ ሩታ አው ሩታ እውነቱን ብላለች ስትሳሳም እና የት ነበረሽ እ ይሁን ያሳዩት እና የነበሩት አክቱላ እንደ ፍቅረኛሞቹ ነው ፍቅረኛሞቹ ነው ሲጀመር ማለት ነው እነሱ የጀመሩትን በፍቅር ነው አይደል እና ሄን ያይሽ ማማን ካቃታሽ አንቺ ገዳል ግብሽ ዜሮ ሾሃዳ ሃይ ወይኔ ወላ ውሻን ዶንቆሮች ናቸው። አሁን እዚህ ዘንድሮ ሴቶች እኔም ጨምሮ ማለት ነው እግዚአብሔር ምስኪሮ ነው ዶንቆሮች ማለት ነው። አይናቸው ይጥፋ እንት እንዴት እንዴት ነው? እንዴት ነው ባል ሚስት ያለው ባል? አንቺ ወድሮም ረስተሽ አብረሽ ዛሬ ማኪና ስለያዛ ቤት ስለሰራ ነው እንዴ ዛሬ ላንተ ሚገባው እኔ ነኝኝኝ ያለሽ ምት የምትመጪው ምን ትመስላለሽ? ሀይዳ ወላ ሻጀራ እብሬ እንዴ እንጫት ሁላ ማለት ነው አሪፋቸው ውጭ ባለው ወንድ ሄዳቸው የምትፈልጉበት ቦታ ፈልጉ ኮታት ምድራሽ ቃባጮች ማለት ነው። ሲታስጠሉ እንዴት እንደምታስጠሉ በእግዚአብሔር እንዴ። እሱ አሁን አገባ ምስጣላት ልጅ ሊወልድ ነው። በቃ ከላስ ካላስ እሱ አሁን ሴት አትፈልግም። እና ደስ ሴቶች እንኳን አብዳችኋል እንዴ። አብረሽ ደሞ አንተ የኔ በቂ የሆነው ማለት ሲስጣ፣ አንተ ደሞ አንጋቲ ግን ዳተ ዚቅ ዚቅ አትባል እንዴ። ሲታስጠላ አን ይሄን ሁላችሁ በጣም ነው ያስጠላችሁን ዛሬ ማለት ነው እንዴ። ቀና ብለ ጥሩ ማርሳት አትሰጥም እንዴ። ቡታጀራ እንኖር እኛ ምን አረሃ ሲያስጠሉ በእግዚአብሔር እጭ